በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲዮችን ይዘንላቸው ይመጣል። በድጋሚ አማረኛ አረፍተ ነገር መስራት ነው። በባለፈው ቪዲዮችን ከሆሄ ወይም ደግሞ ከፊደል አስተን ቃል እንዴት ይመሰረታል ሚለውን አይተናል። ዛሬ ደግሞ ወደ አረፍተ ነገር ምስረታ እንሄዳለን ማለት ነው። እሺ፣ ወደ ትምህርታችን ስንገባ የትምህርታችን ድረስ የሚሆነው የአማረኛ የአማረኛ የአርፍተ የአረፍተ ነገር የአማረኛ የአረፍተ ነገር አረፍተ ነገር ምስረታ የአማርኛ የአረፍተ ነገር ምስረታ። አረፍተ ነገር ስንመሰርት አረፍተ ነገር ማለት ሙሉ መልዕክት ሊያስተላልፍልን የሚችል የቃላት ስብስብ ነው ማለት ነው። እዚህ ጋኝ ስናይ አካባቢን አካባቢን ማጽዳት አካባቢን ማጽዳት አካባቢን ማጽዳት ለጤና ለጤና ጠቃሚ ጠቃሚ ለጤና ጠቃሚ ነው። አካባቢ ማጽዳት ለጤና ጠቃሚ ነው። አካባቢያችን ከቆሻሻ መከላከል ለጤና ጠቃሚ ነው ይላል፣ ማለት ነው። ሁለተኛ ደግሞ መማር መማር የእውቀት የእውቀት መማር የእውቀት ባለቤት ባለቤት ያደርጋል ያደርጋል መማር የእውቀት ባለቤት ያደርጋል መማር የእውቀት ባለቤት ያደርጋል እሺ ለመኖር ለመኖር መብላት መብላት ግዴታ ነው ለመኖር መብላት ግዴታ ነው። እሺ ችግኝ መትከል፣ ችግኝ መትከል አካባቢን፣ ችግኝ መትከል ለአካባቢ አየር ይጠብቃል። ችግኝ መትከል ለአካባቢ አየርን ይጠብቃል። እሺ። ልብስ ልብስ የሰው ልጅ እጅግ ጠቃሚ ነው። ልብስ የሰው ልጅ እጅግ ጠቃሚ ነው። እሺ አስፋልት ስንሻገር ሻገር ዜብራ አስፋልት ስንሻገር ዜብራ ማየት ግዴታ ነው። አስፋልት ስንሻገር ዜብራ ማየት ግዴታ ነው። አስፋልት ስንሻገር ዜብራ ማየት ግዴታ ነው። ይላል እሺ። አለሚቱ አለሚቱ ሁለት እህት እና ወንድም እህት እና ወንድም አሏት አሏት አለሚቱ ሁለት እህትና ወንድም አሏት። አስቴር አስቴር ማር በዳቦ መብላት አስቴር ማር በዳቦ መብላት ትወዳለች፣ ትወዳለች። አስቴር ማር በዳቦ መብላት ትወዳለች። አስቴር ማር በዳቦ መብላት ትወዳለች። እሺ ዳዊት ዳዊት አረንጓዴ አረንጓዴ ቦታ አረንጓዴ ቦታ መዝናናት ዳዊት አረንጓዴ ቦታ መዝናናት ይወዳል። ፍጥን ብለን ስናነበው ዳዊት አረንጓዴ ቦታ መዝናናት ይወዳል። እሺ አበበ አበበ የልደት የልደት ቀኑን አበበ የልደት ቀኑን ነገ ያከብራል። ነገ ያከብራል። አበበ የልደት ቀኑን ነገ ያከብራል። እሺ። እኛ ደግሞ እሁድ እሁድ እና ቅዳሜ እሁድና ቅዳሜ የእረፍት የእረፍት ቀን ናቸው ቀን ናቸው። እሁድ እና ቅዳሜ የእረፍት ቀን ናቸው። እሺ በበጋ ወቅት በጣም ቀት ይበዛል። በበጋ ወቅት በጣም ሙቀት ይበዛል። በበጋ ወቅት በጣም ሙቀት ይበዛል። ሰው ሰውን ማክበር ሰውን ማክበር ጠቃሚ ጠቃሚ ባህል ነው። ሰውን ማክበር ጠቃሚ ባህል ነው። እሺ፣ እኛ ደግሞ ማር ኃይልና ማር ኃይልና ማር ኃይልና ሙቀት ሙቀት ሰጪ ሰጪ ምግብ ነው። ማር ኃይልና ሙቀት ሰጪ ምግብ ነው። ማር ኃይልና ሙቀት ሰጪ ምግብ ነው። እሺ ለዛሬ ቪዲዮችን ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሃይበሉን መማር መከታተል ትችላላችሁ በምትፈልጉት ወይም በተመቻችሁ ሶሻል ሚዲያ። ለዛሬን ዘንላችሁ የመጣን ትምህርት ወይም ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።